ሻሎም ሻሎም፣ እግዚአብሔር ቤተሰቦች እንዴት ዋላችሁ? እንዴት አደራችሁ? ሁሉ ሰላም። ጌታ ኢየሱስ ይባረግ። እንግዲህ ከብዙ ጊዜ በኋላ ድጋሚ በፌስቡክ ኦንላይን አገልግሎቴን በጌታ በኢየሱስ ስም ጀምራለሁ። በመሀል ጠፍቼ ነበር። የዮሐንስን ራዕይ ትምህርቶች ከጨረስኩኝ በኋላ በመሀል በአንዳንድ ነገር ትንሽ ጊዜ አልነበረኝም። በዛ ምክንያት ትምህርቶችን በኦንላይን የምሰጠውን አቁሜ ነበር። አሁን ግን ጌታ መንፈስ ቅዱስ ጊዜው በደረሰ ጊዜ አሁን እንድገባ ትምህርቶችን መልዕክቶችን እንዳስተላልፍ ጊዜው ስለደረሰ እና መንፈስ ቅዱስ ስለተናገረኝ አንዳንድ ትምህርቶችን አብረን እንማራለን ማለት ነው። ከዚህ በኋላ ሰኞና አርብ ከምሽቱ አራት ሰዓት ላይ ተከታታይ ትምህርቶችን እንማራለን። ይሄ የምንማረው ሰኞ ማታ ከምሽቱ አራት ሰዓት ላይ የምንማረው ትምህርት የመጨረሻው ዘመን ቤተ ክርስቲያን በሚል ከጻፍኩት መጽሐፌ ላይ ከዚህ መጽሐፌ ላይ ተከታታይ ሰኞዎችን እንማራለን ማለት ነው። ከዛ ሮብ ማታ ደግሞ ጌታ ቢፈቅድና ብንኖር የመልአክ አገልግሎት በሚል ከሱም አዲስ ከጻፍኳቸው መጽሐፎቼ ላይ ነው ማስተምረው ማለት ነው። መጽሐፎቼ እንግዲህ ጌታ ረድቶኝ ያው ጊዜም ስለነበረኝ ረዥም ሰዓት መጽሐፍ ቅዱስን በማጠና ሰዓት ጌታ የሰጠኝ መገለጦች ናቸው። እነሱን ደግሞ እናንተ እንድትጠቀሙ እንግዲህ ሼር አደርጋችኋለሁ ማለት ነው። እንጸልያለን፣ እንታመማችሁ ሰዎች እንጸልያለን፣ በብዙ ከባድ ጊዜ ስላላችሁ ሁሉ መንፈስ ቅዱስ ባመለከተን መንገድ እንጸልያለን ማለት ነው። ጌታ ይባረክ እንግዲህ ወዳጆቼ አንድ ነገር መዘንጋት የሌለባችሁ ነገር ምንድን ነው? ሁላችንም ውስጥ እግዚአብሔር የሰጠን መክሊት አለ፣ ወይ ደግሞ ስጦታ አለ። የጸጋ ስጦታዎች አሉ። ያን ነገር የምንጠቀምበት እንግዲህ እዚህ ቤተ ክርስቲያን በምድር ላይ ባለች ሰዓት ነው። አንዱ የተሰጠው ጸጋ ለአንዱ የሚጠቀመው ማለት ነው። ከቤተ ክርስቲያን ከምድር ከተወሰደች በኋላ እኛ ውስጥ ያለው የጸጋ ስጦታ ምንም አንጠቀምበትም ማለት ነው። ስለዚህ የምንጠቀምበት የት ነው ማለት ነው እዚህ ምድር ላይ ስለዚህ እንደ እግዚአብሔር መንግስት ሰራተኞች ሁላችንም የተሰጠንን የጸጋ ስጦታዎች ለቤተ ክርስቲያን ለአካሉ ጥቅም ማዋል አለብን ማለት ነው ስለዚህ አንድ ነገር ምነግራችሁ ምንድን ነው ሁላችሁም እያንዳንዳችሁ ይሄን የምትሰሙ ሰዎች በሙሉ የጸጋ ስጦታ ውስጣችሁ አለ ስለዚህ ለእግዚአብሔር መንግስት በእግዚአብሔር ቤተሰብ ላይ እና በእግዚአብሔር ቤት ላይ ምን እየተጠቀማችሁበት ነው? ምን እያደረጋችሁ ነው? ወንጌል እየሰበካችሁበት ነው ወይ? እያገለገላችሁ ነው ወይ? እነዚህ የሚባሉ ነገሮች ወሳኞች ናቸው። ሲቀጥል ደግሞ አሁን በመጨረሻው ዘመን ላይ ሐዋርያው ጳውሎስን መሰብሰባችሁን አትተው ስለሚል መሰብሰባችንን መተው የለብንም። ማገልገላችንን መጨመር አለብን። ህብረታችን መጨመር አለበት። ስለዚህ እነዚያን ነገሮች ለማነቃቃት እንዲሆን በመንፈስ ቅዱስ እንግዲህ እርዳታ የጻፉት መጽሐፍ ነው። ከዛ ላይ የሚጠቅማችሁን ነገር የምትነቃቁበትን ነገር አካሉን የሚጠቅም ነገር ሼር አደርጋችኋለሁ ማለት ነው። ጌታ ይባረክ። የሚገርማችሁ ነገር አንድ ቃል ላንበብላችሁና ይህን ቃል አካፍያችሁ ልጨርስ። ዛሬ የገባሁት ማስታወቂያ ለመናገር ስለሆነ ማለት ነው። ሮብ ግን ከምሽቱ አራት ሰዓት ላይ ሰኞው ከምሽቱ አራት ሰዓት ላይ በተለያየ ርዕስ ትምህርቶችን እንማራለን ማለት ነው። ጌታ ይባረክ። አንድ ቃል ላካፍላችሁ የምፈልገው ዛሬ ምንድን ነው፣ እናንተንም ለማንቃት እንድትነቁም አይናችሁ እንዲከፈት ያደርጋችኋል ማለት ነው። ጌታ ይባረክ። ሕዝቅኤል ላይ ሕዝቅኤል ምዕራፍ 33 ላይ ቁጥር ሰባት ላይ እንደዚህ ይላል፣ የሰው ልጅ ሆይ አንተና አንተን ለእስራኤል ቤት ጉበኛ አድርጌሃለሁ ይላል። ወዳጆች ይህን ላካፍላችሁ የምፈልገው ነገር ምንድን ነው? ሁላችንም በአዲስ ኪዳን መንፈስ ቅዱስን የተቀበልን ጸጋ ስጦታ የተሰጠን በእግዚአብሔር ቤት ላይ ሁላችን ምኖች ነን፣ ጉበኞች ነን ጉበኞች የእግዚአብሔርን ቤት ጠባቂዎች ነን። አካሉን ጠባቂዎች ነን። ቤተሰቦቻችንን ጠባቂዎች ነን። ጉበኞች ነን ማለት ነው። ስለዚህ ጉበኛ ደግሞ ምን ማለት ነው? ጉበኛ ትርጉሙ ጠባቂ ማለት ነው። ትርጉሙ ጠባቂ ማለት ነው። ስለዚህ ቤተ ክርስቲያንን መጠበቅ አለብን። በተሰጠን ጸጋ በተሰጠን ቅባት በተሰጠን ነገር በሙሉ ቤተክርስቲያንን አካሉን መጠበቅ አለብን። ሲቀጥል ደግሞ በተሰጠን ነገር ደግሞ ወንጌል መስበክ ከሆነ ለነፍሳት ወንጌል መስበክ አለብን። ለጓደኞቻችን፣ አብረውን ለሚውሉ፣ አብረውን ለሚወጡ፣ አብረውን ለሚገቡ ወንጌልን መናገር አለብን። አሁን ያለነው ጊዜ የመጨረሻው ጊዜ ላይ ነው። በጣም ብዙ ምልክቶችን ከእናንተ የበለጠ መቼም እኔ አላቅም። እየሆነ ያለው ነገር ታውቃላችሁ? ሶስተኛው ቤተ መቅደስ ሊገነባ እንደሆነ ታያላችሁ። የሐሰተኛው ክርስቶስ ሊገለጥ እንደሆነ ታያላችሁ። ብዙ ምልክቶች እያየን ነው። መጽሐፍ ቅዱስ ላይ በመጨረሻው ዘመን ይሆናል ይከሰታል ይፈጠራል የተባለው ነገር በሙሉ ከመቶ ዘጠና ፐርሰንት ዘጠና ፐርሰንት ዘጠና ዘጠኝ ፐርሰንት ተፈጽሟል ማለት ነው። ስለዚህ መንፈስ ቅዱስ ባነቃን ባዘጋጀን መጠን እኛ ደግሞ አካሉን ማንቃትና ማዘጋጀት አለብን ልላችሁ ነው። ጌታ ይባረክ። ምን ይላል? የሰው ልጅ ሆይ አንተ አንተን ለእስራኤል ቤት ጉበኛ አድርጌሃለሁ። ስለዚህ የምናገረውን ቃል ስማ፣ ማስጠንቀቂያንም ስጣቸው ይላል። ምን ማለት ነው? ጉበኛ ማለት እግዚአብሔር ሊመጣ ያለውን ነገር ይነግረናል አይደል? ስለዚህ እግዚአብሔር ተመለስ በለው ተብሎ ከተባለ ያኛውን ሰው ምን ማለት አለብን? ተመለስ። ምንም ነገር እግዚአብሔር አስቀድሞ ሲናገር እኛ ነገሩ ከመሆኑ በፊት አስቀድመን የምንናገር ምን ማለት ነው። ስለዚህ ይሄ የጉበኝነት ቅባት ያገኛቸዋል በጌታ በኢየሱስ ስም። ሌላው ጉበኛ ማለት በከተማው ቅጥር ላይ ይቆምና ሰልፍ ሲመጣ፣ ጦርነት ሲመጣ፣ ነገር ከመምጣቱ በፊት ጠላት ከመምጣቱ በፊት አስቀድሞ መለከትን ይነፋል ማለት ነው። ከዛ በከተማ ውስጥ ያሉ ሰዎች ይዘጋጃሉ ማለት ነው ጦርነት ለሚመጣው ነገር ይዘጋጃሉ። ይህን መለከት የሚነፋ ሰው እንቅልፍ ይዞት ሄዶ በቸልተኝነት ሳይናገር ከተማው ላይ ለሚመጣ ለሚጠፉ ሰዎች ደሙ በአንተ እጅ ላይ ነው ነው። ስለዚህ እኛ አስቀድመን በዚህ ምድር ላይ እያለን ወንጌል ባንሰብክ ለሚጠፉ ሰዎች ተጠያቂዎች ነን። ምድር ላይ ለሚመጣው ነገር አስቀድመን ባንናገር፣ አስቀድመን ባናስጠነቅቅ የመጨረሻው ዘመን እንደሆነ ለቅዱሳን ባናዘጋጅ እንደ ቤተ ክርስቲያን እንደ አገልጋይ ለቅዱሳን ይሄን ስለ መጨረሻው ዘመን አዘጋጅተን ክርስቶስን ካልጠበቅን ለሚጠፋው ምድር ለሚጠፋ ሰው ተጠያቂዎች ነን ማለት ነው። ለምን? የአዲስ ኪዳኖች ጉበኞች እኛ ስለሆነ። ስለዚህ እንደ አዲስ ኪዳን ጉበኛ እራሳችሁን ማንቃት አለባችሁ። የሚገርማችሁ ነገር እዚህ ጋር መጽሐፍ ቅዱስን ሳጠና ካገኘኋቸው ነገሮች ከባድ የተናገረው ቃል የገረመኝን ነገር ላካፍላችሁ። እንዲህ ይላል ኢሳያስ ምዕራፍ 56 ቁጥር 10 ላይ ለጠባቂዎች ለእኛ የተሰጠ ማስጠንቀቂያ ነው። የእስራኤል ጠባቂዎች ዕውሮች ናቸው። አያችሁ፣ ጠባቂ ሆናችሁ በዚህ በመጨረሻው ዘመን መንፈስ ቅዱስን የተሞላ ጸጋን የተሞላ ሰው በመጨረሻው ዘመን ብዙዎችን ነፍሳት የምንጠራበት ነፍሳት የምናድንበት ቤተ ክርስቲያን ላይ ያሉትን አዳዲስ ነፍሳቶች ደግሞ ደቀ መዝሙር የምናደርግባቸው ሰዎች እያለን ለዚህ ተጠርተን እያለን አብዛኛው ግን መሪ በቤተ ክርስቲያን ውስጥ የሚያለ መሪ እኔ አሁን ዛሬ አገልጋዮቹ ለመናገር ሳይሆን እንደ ቤተ ክርስቲያን መንቃት ስላለብን እንድትነቁ ነው፣ ይሄን የምነግራችሁ። ግን ምን ይላል የእስራኤል ጠባቂዎች? እውሮች ናቸው። እውቀት የላቸውም። ሁሉም ድምፅ የለሽ ውሾች ናቸው። መጮ አይችሉም። ተጋድመው ያልማሉ። እንቅልፋሞች ናቸው። ወዳጆች እያችሁ ውሻ አንድ ነገር ከመምጣቱ በፊት ሌባ ከመምጣቱ በፊት አስቀድሞ ምን ይላል ማለት ነው። ይጮሃል። የሆነ ነገር ሲያይ ይጮሃል ማለት ነው። ያነቃል። ሰዎቹን ያነቃል። ባለቤቶቹን ያነቃል። ስለዚህ አገልጋይ የሆናችሁ ተጠርታችሁ የቤተ ክርስቲያን ሁላችንም አገልጋዮች ነን። በአዲስ ኪዳን የጸጋ ስጦታዎቻችንም ቢለያይ ሁላችንም አገልጋዮች ነን። ግን ሊመጣ ባለው ነገር ላይ አስቀድመን እንደ ቤተ ክርስቲያን መሪ እንደ አገልጋዮችም እንደ ክርስቲያን አስቀድመን ሕዝቡን ማናነቃ ከሆነ ምንድነን የሚለን? እውሮች፣ እንቅልፋሞች የሚለው ነው። ኢሳያስ ምዕራፍ 56 10 የእስራኤል ጠባቂዎች እውሮች ናቸው እውቀት የላቸውም ይላል። ስለዚህ ሰው በእግዚአብሔር ቃል ያልተሞላ ሰው እሱ ነቅቶ ሌላውን ማንቃት አይችልም። ስለዚህ እንደዚህ አይነት ትምህርቶች ማስተምራችሁ ትምህርት ላይ ፎከስ አድርጌ የምናገረው ከእውርነት እንድትድኑ ነው። እውቀት አልባ ከምትሆኑ በእውቀት ነቅታችሁ ብዙዎችን እንድታነቁ ነው። ተደጋጋሚ ትምህርቶች ላይ ማተኮረው ማለት ነው። ለምንድን ነው ይህን ምለው? ብዙ ሰዎች ምን ይሉኛል፣ ነቢይ ሆነሽ ትምህርቶች ላይ እንዴት ትኩረት ታደርጊያለሽ ስለሚሉ አያችሁ፣ ምን እንደሚል። እውሮች ናቸው፣ እውቀት አልባዎች ናቸው። የቤተ ክርስቲያን መሪ ከሆናችሁ አገልጋይ ከሆናችሁ በኋላ እውቀት አልባ ሆናችሁ ትውልዱን ማንቃታችሁ፣ ቤታችሁን ማንቃታችሁ፣ ሁላችሁንም ነው ይሄ የሚመለከተው። ስለዚህ የእግዚአብሔርን ቃል መሞላት አለባችሁ ማስተምራችሁ ለዚህ ነው ዕውሮች እንዳትሆኑ እንቅልፋሞች እንዳትሆኑ እንድትነቁ እንድትዘጋጁ ቤታችሁ እንድትጠብቁ ሊመጣ ካለው ከአጋንንት እቅድ ከጨለማ ፕላን ከዚህ ዓለም ሲስተም ቤታችሁ ልጆቻችሁ እንድትጠብቁ ከተማ እንድትጠብቁ ምን መሆን አለባችሁ ማለት ነው አንደኛ በእግዚአብሔር ቃል የተሞላችሁ ሁለተኛ ደግሞ አይናችሁ የተከፈተ ሰዎች መሆን አለባችሁ ማለት ነው በጌታ በኢየሱስ ስም ዛሬ ግን እጸልይላችኋለሁ። በኢየሱስ ስም አይኖቻችሁ ይከፈታል። በእግዚአብሔር ቃል ሙላት የተሞላችሁ ትሆናላችሁ። ጌታ ይባረክ። እዚያው ላይ ደግሞ ኢሳይያስ ላይ ምን ይላል? ኢሳይያስ 62 ምዕራፍ 6 ላይ ቁጥር ስድስት ላይ ኢየሩሳሌም ሆይ ዘብ ጠባቂዎችን በቅጥሮችሽ ላይ አቁሚያለሁ፣ ቀንም ሆነ ሌሊት ፈጽሞ አይታክቱም እናንተ ወደ እግዚአብሔር አቤት አቤት የምትሉ ፈጽመው አትረፉ ሀሌሉያ ምን ይላል እስራኤልን የሚጠብቁ ደግሞ ጠባቂዎች አሉ ጉበኞች አሉ ሁልጊዜ እግዚአብሔርን አቤት ምን ልትል ነው ምን ታደርጋለህ ምን ሊመጣ ነው ምን ልትል ነው ምን ልትል ፈልገ ነው አሁን ምን ሊመጣ ነው ዘመኑ የምን ዘመን ነው ብለው አቤት ብለው በእግዚአብሔር ፊት ቀንና ማታ የነቁ በእግዚአብሔር ቃል የተሞሉ ከእንቅልፍ የነቁ ሰዎች አሉ እነሱ ምን ይላችኋል? ፈጽማችሁ አትረፉ ከዚህ ስራችሁ። ለምን? በዚህ ሰዓት ላይ ገብቼ እናንተን ለማነቃቃት፣ ከዚህ በኋላ ተከታታይ ትምህርቶችን ስንማር እግዚአብሔር ምን ይላል? ፈጽሙ በዚሁ ቀጥሉ። ለምን? ህዝቡ መንቃት ስላለበት። እስከ መቼ ሲባል እንደዚህ ይላል። ኢየሩሳሌምን እስኪያጸናት የምድርንም ምስጋና እስኪያደርጋት እረፍትን አትስጡ። ሀሌሉያ እንግዲህ አስቡ ቤተክርስቲያን ወደ ክርስቶስ ኢየሱስ እስክትሄድ ድረስ ቤተ ክርስቲያን እስክትነጠቅ ድረስ ምን መሆን አለባት? ፈጽሞ እረፍት አትስጡ። ለምስጋና እስክትሆን ድረስ ለእረፍት እስክትሆን ድረስ እረፍት አታግኙ። እናንተም አቤት በሉ። የምነግራችሁ ለህዝቡ ንገሩ፣ በእግዚአብሔር ቃል ህዝቡን አንቁ፣ ወንጌል ስበኩ እያለ ነው የሚናገረው። ስለዚህ ወዳጆቼ መንቃት አለብን። እኛ ነቅተን ብዙዎችን ማንቃት ያስገድል እና ለመንቃት ደግሞ ምን ያስፈልጋል ማለት ነው? የእግዚአብሔር ቃል ለምን እነዚህ ጠባቂዎች ምኖች ናችሁ ነው የሚለው፣ ዕውሮች ናችሁ። እንግዲህ እግዚአብሔር ቃል ተመለስ የሚለንን እንም ተመለስ እንላለን፣ በርታ የሚለውን በርታ እያለን፣ ትምህርት ለሚያስፈልገው ትምህርት እየሰጠን፣ ጸሎት ለሚያስፈልገው ጸሎት እየሰጠን እስከ ምስጋና ቀን ድረስ መትጋት አለብን። ለምን ምን ይላል? ኢየሩሳሌምን እስኪያጸናት የምድርም ምስጋና እስኪያደርጋት ድረስ እረፍት አትስጡ። ሀሌሉያ። መጥቶ ኢየሱስ ቤተክርስቲያን እስከሚወስድ ድረስ ክርስቲያን ማረፍ አንችልም። አብሶ በዚህ ዘመን ያለን ቤተክርስቲያን ቅዱሳን ፈጽማችሁ እረፍት ማግኘት የለባችሁም። ችላ እንዳትሉ። በጣም በምድራዊ ነገር በጣም ቢዚ ስትሆኑ ሴጣን በጣም ብዙ ነገራችሁን ነው የሚወስደው። ወዳጆቼ በጣም ማለት አንድ ቀን ያው መሰክርላችኋለሁ። ስለዚህ ንቁ መሆን አለባችሁ። ቸልተኛ አትሁን። ብዙ ነገር ሴጣን ከዘረፋችሁ በኋላ መንቃቱ ትርጉም የለውም። ስለዚህ በጊዜ መንቃት አለባችሁ። በእግዚአብሔር ቃል መሞላት አለባችሁ። መጸለይ አለባችሁ። ከእንቅልፍ መንቃት አለባችሁ። ሊገርማችሁ ሐዋርያው ጳውሎስ ለአይሁዳውያን ወንጌል እየሰበከ እያለ ናቁት። ምን ይላል ላንብብላችሁ። ጳውሎስ በስብከት እየተጋ ኢየሱስ ክርስቶስ እንደሆነ ለአይሁድ ይመሰክር ነበር። ነገር ግን በተቃወሙት ጊዜ፣ በሰደቡትን ጊዜ ልብሱን አራግፎ ደማችሁ ደማችሁ በራሳችሁ ላይ ይሁን፣ እኔ ንጹህ ነኝ፣ ከእንግዲህ ወዲህ ወደ አሕዛብ እሄዳለሁ አላችሁ። ይገርማችሁ ሐዋርያ ስራ ምዕራፍ 18 ቁጥር 6 ላይ ማለት ነው። ስለዚህ እኛ ማድረግ ያለብንም የእኛን ድርሻ እንወጣና ያን ነገር ማይቀበሉን ከሆነ ደግሞ በእናንተ ላይ ነው ብለን ጥለን አራግፈን እንወጣለን ማለት ነው። ከዛ በኋላ ነው እንግዲህ ጳውሎስ የሐዋርያ ሰባኪ ወይ ደግሞ የአህዛብ ሐዋርያ የሆነው ማለት ነው። ሶሪ የአህዛብ ሐዋርያ ማለት ነው፣ የአህዛብ ሐዋርያ የሆነው ማለት ነው። ስለዚህ ከዛ ወደ ቆርንጦስ ያለችው አቤተ ክርስቲያን የተመሰረተችው ኢየሱስ ክርስቶስም ተገልጦለት በዚህ ብዙ ሰው ስላለኝ አትፍራ ፈጽመ ስበቅ ብሎ ኢየሱስ የተገለጠለት ማለት ነው። ስለዚህ መናገር ያለብንን እግዚአብሔር የነገረንን እንደ ቤተ ክርስቲያን እንደ ቅዱሳን ለሁሉም እንናገራለን። እኛ ከተናገርን በኋላ ግን እነሱ ካልተቀበሉ ደሙ በነሱ ላይ ነው። ስለዚህ ወዳጆች አንድ ነገር ምነግራችሁ ዛሬ ምንድነው፣ የእናንተን አላፊነት ተወጥታችኋል ወይ? በተሰጣችሁ ነገር እኔ ለእግዚአብሔር ቤት ኪንግ ደም ለእግዚአብሔር መንግስት የበኩሌን አስተዋጽኦ አደርጋለሁ ማለት ጸጋ እግዚአብሔር በጸጠ ጸጋ መሰረት እናንተን አንድ ሰዓት ማስተማር ኪንግደም ላይ አንድ ነገር አስተዋጽኦ እያደረኩኝ ነው ማለት ነው። እንደዛ ነው እኔ ማምነው። ሳገለግል ሰውን ሳይሆን ማገለግለው እግዚአብሔርን ነው የማገለግለው በዚህ ሰዓት እናንተን ሳስተምር ለእናንተ ብዬ ሳይሆን ለኪንግ ደግሞ አንድ አስተዋጽኦ እያወጣው እንደሆነ ነው የሚገባኝ ማለት ነው። ስለዚህ የማንንም ጎሽታ፣ የማንንም ከበሬታ ምናምን ፈልጌ ሳይሆን ለእኔ የተገባኝን መስራት ያለብኝን እግዚአብሔር የሰጠኝን ኃላፊነት ሰርቼ አልፋለሁ ማለት ነው። ስለዚህ ሁላችንም ይሄ ደግሞ ሁላችንም ውስጥ ያለ ግዴታ ነው። ሁላችንም ውስጥ መክሊት አለ፣ የጸጋ ስጦታ አለ። የጸጋ ስጦታው ልዩ ልዩ ቢሆንም ሁላችንም ውስጥ ግን አደራ አለብን ወዳጆች። እንገርማችሁ አዲስ ኪዳን ላይ ራሱ ለደቀ መዛሙርቶቹ መልአክ ተገለጠላቸው። አሰሯቸው ወንጌል እንዳሰብኩ ተብለው በታሰሩ ሰዓት ላይ መልአክ አወጣቸውና ይላል ደቀ መዛሙርቶች ሂዱና በቤተ መቅደስ አደባባይ ላይ ምን ማለት ነው ጉበኛ የት ነው የሚቆመው አደባባይ ላይ መውጫና መግቢያው ላይ ቁሙና ስበኩ የዚህንም ህይወት ቃል ሁሉ ለሕዝብ ንገሩ ብሎ መላእክቶች የእስር ቤቱን በር ከፍቶ መልአክ አስወጣቸው ማለት ነው ታውቃላችሁ ታሪኩን የሐዋርያት ስራ ምዕራፍ አምስት ላይ ማለት ነው ስለዚህ መልአክም የሚያግዛችሁ የእግዚአብሔር መንፈስ የሚያግዛችሁ ለተጠራችሁበት ነገር ጸንታችሁ ስትቆሙ ነው። ስለዚህ በአደባባይ ቆማችሁ ወንጌል መናገር ካለባችሁ ወንጌል ሚዲያዎቻችሁን ስልኮቻችሁን ያላችሁን ነገር ለእግዚአብሔር ቤት መንግስት ማዋል አለባችሁ። እንዲህ እንደ ጉበኛ በእግዚአብሔር ኪንግደም ላይ በእግዚአብሔር መንግስት ስራ ላይ መቆም ማገልገል አለባችሁ ማለት ነው። ጌታ ይባረግ። ዛሬ ይሄ ሌላ ላችሁ ነው እየመጣውት ሌላ ብዙ ነገር አላበዛባችሁም። ዛሬ ማስታወቂያ ልነግራችሁ ስለመጣው ማለት ነው። ግን ሁላችንም በሀገራችን፣ በህዝባችን፣ በቤተሰቦቻችን ላይ በቸርች ላይ ጉበኞች ነን፣ ጠባቂዎች ነን። እግዚአብሔር በህልም ይናገረናል። በህልም የሚነግራችሁ ለቤተ ክርስቲያን ተናገሩ፣ ለሀገር ተናገሩ፣ ለግለሰብ ተናገሩ። እግዚአብሔር የሚነግራችሁን ነገር ተናግራችሁ ለምሳሌ ምን ይላል? ሕዝቅኤል መጽሐፍ ላይ ከፍ ብላችሁ ታጥኑት። ተመለስ ያልኩትን ሰው ተመለስ ባትለው በዛው ኃጢአቱና ጥፋቱ ቢቀጥል ለሚመጣበት ነገር ደሞ በአንተ እጅ ላይ ነው ያለው። ነው ተናግረ ደግሞ ያ ሰው ካልተመለሰ አንተ ከደሞ ንፁህ ነ ነው ስለዚህ ሁሌ ከደሞ ንጹህ መሆን አለባችሁ። ያላመነ ቤተሰብ ካላችሁ ላላመነ ቤተሰብ ወንጌል መናገር አለባችሁ። ያላመነ ጓደኛ ካላችሁ ላላመነ ጓደኛ ወንጌል መናገር አለባችሁ። ቤተ ክርስቲያናችሁ መጠበቅ አለባችሁ። አገልጋዮቹ መጠበቅ አለባችሁ። ልጆቻችሁ መጠበቅ አለባችሁ። ጉበኞች ናችሁ። ሀሌሉያ። ጉበኛ የሚያደርገው ደግሞ ምንድነው? በእግዚአብሔር ቃል መንቦላት፣ ከመንፈስ ቅዱስ ጋር ህብረት ማድረግ፣ መጸለይ። ጌታ ይባረክ። ለዚህ ደግሞ እናንተ እንድትነቁ እንድትነሳሱ፣ ጠንካሮች እንድትሆኑ፣ አይናችሁ እንዲከፈት ደግሞ እኔ ደግሞ ተሰጠኝ ጸጋ የበኩሌን አስተዋጽኦ አደርጋለሁ ማለት ነው፣ በመንፈስ ቅዱስ እርዳታ ማለት ነው። ጌታ ኢየሱስ ይባረክ። ተባረኩ። እንግዲህ ጉበኞች ናችሁ። ተዘጋጁ፣ ንቁ። ጊዜው አልቋል። ሁሌ እንደምናገረው የመጨረሻው ዘመን ላይ ነው ያለነው። ሴጣን በብዙ ፈተናና ቻሌንጅ ሊያመጣብን ይችላል። እግዚአብሔር ግን ሁሌ የእንደገና አምላክ ስለሆነ እድል ይሰጠናል፣ በፊቱ እንድንቆም እንድናገለግል በእውነት ነው ምላችሁ። ስለዚህ እግዚአብሔር የእድል አምላክ ነው። እድል ይሰጣል፣ ምህረት ያደርጋል፣ ያግዛል፣ ይቅር ይላል። ስለዚህ በድካም ላይ ያላችሁ፣ ተስፋ መቁረጥ ውስጥ ያላችሁ፣ በከባድ ቻሌንጅ ውስጥ ያላችሁ የእግዚአብሔር እጅ መቶ ካላችሁበት ያነሳችኋል። ሁላችንንም ያነሳን፣ ሁላችንንም ያቆመን የእግዚአብሔር እጅ ነው። ለዚህ ወዳጆቼ እናንተም የእግዚአብሔር እጅ ዛሬ ማታ ትመጣላችኋለች፣ ታግዛችኋለች ካላችሁበት ቦታ የሚያነሳ፣ የሚያግዝ፣ የሚያበረታ የእግዚአብሔር እጅ ይመጣላችኋል። ቤታችሁን፣ ቤተ ክርስቲያንን፣ ሀገራችሁን፣ ህዝባችሁን የምጠብቁበት የጉበኝነት ከተማን የምጠብቁበት ቅባት ይሰጣችኋል። ወዳጆቼ ተባረኩልኝ። እንግዲህ ጌታ ቢፈቅድ ብንኖር ሰኞ ከምሽቱ አራት ሰዓት ላይ ስለመጨረሻ ዘመን ቤተ እናያለን ቤተ ክርስቲያን ማለት ያው ራሳችን ማንንም አንጠቁምም ራሳችንን ነው የምናይበት ሮብ ደግሞ እንደዛው ከምሽቱ አራት ሰዓት ላይ የመልአክ አገልግሎት እናያለን የዳንኤልን መጽሐፍ ለአስተምር ነበረ አሳቤ መንፈሴ ላይ ግን የሞላው ይሄ ነው እንግዲህ መንፈስ ቅዱስ በሚመራን መንገድ እንማራለን እንጸልያለን፣ ማለት ነው። በዚህ ሰዓት ተጨንቃችሁ፣ ታማችሁ፣ ግራ ተገብታችሁ፣ ተስፋ ቆርጣችሁ በቤታችሁ ያላችሁ ሰዎች ዛሬ የአምላኬ እጅ ይመጣላችኋል። የአምላኬ እጅ ከማንም እጅ ይበልጣል። ሁላችንን የሚያቆመ ያጸና፣ ያጠነከረ እጅ፣ የፈወሰ እጅ፣ የባረከ እጅ ያገኛችኋል። ተባረኩ። የአምላኬ እጅ በእናንተ ላይ ይሁን። ተባረኩ። መልካም ምሽት።